የኢትዮጵያ የባህር በር የማግኘት ጥያቄ ከበርካታ ዓመታት በኋላ ጥያቄው ከጓዳ ወጥቶ የህልውና ጉዳይ ሆኗል። ጥያቄውን እውን ለማድረግም በርካታ የዲፕሎማሲ ስራዎች እየተሰሩ ነው። አሁን ላይ ጥያቄው ከእንነጋገርበት ወጥቶ መሳካት ወደሚችልበትና በርካቶችም የኢትዮጵያ ጥያቄ ተገቢነት ያለው ስለመሆኑ እየገለጹ ይገኛል። ኢትዮጵያ የባህር በር የማግኘት ጉዳይን በሰላማዊ መንገድ ለማሳካት አስፈላጊውን ሁሉ ጥረት እያደረገች ነው። በዚህ ጉዳይ ላይ ኢትዮጵያ የባህር በር የማግኘት ጉዳይን በሰላማዊ መንገድ ለማሳካት አስፈላጊውን ሁሉ ጥረት እያደረገች ነው። በዚህ ጉዳይ ላይ ካሳው መንጄ የትንታኔ ዘገባ አዘጋጅቷል። ሰፊው ክፍሏ በባህሮችና ውቅያኖሶች በተሸፈነችው ዓለም ላይ ከሚገኙ ወደ ሁለት መቶ ከሚጠጉ ሉዓላዊ ሀገራት መካከል አርባ አራቱ የባህር በር የላቸውም። እንዳለም አቀፍ የንግድ ድርጅት መረጃ ከእነዚህ ውስጥ ሰላሳ አንዱ በማደግ ላይ ያሉ ናቸው። ኢትዮጵያ ደግሞ ትልቅ የህዝብ ብዛትና ሰፊ ግዛት ይዛ የባህር በር ከሌላቸው ሀገራት ቀዳሚዋ ናት። ዳሩ ግን ከሶስት አስርት አስርተ ዓመታት በፊት በምስራቅ አፍሪካ የወደብ ባለቤት የነበረችው ኢትዮጵያ የባህር በሯን በግፍ ተነጥቃ ዙሪያ ገቧ ታጥሯል። ከብዙ የመሽኮርመማ ዓመታት በኋላና እንዴት የባህር በሯን እንዳጣች እንኳን ግልጽ መረጃ በሌለበት ሦስት አስርተ ዓመታትን በዝምታ ከታለፈ በኋላ የዛሬ ሁለት ዓመታት የባህር በር ጉዳይ ጠቅላይ ሚኒስትር አብይ አህመድ ቢያንስ እንነጋገርበት በሚል ፓርላማ ከቀረበ በኋላ አሁን ላይ ጉዳዩ ዜጎችን አነቃንቆ ሀገርን አረስርሶ ዓለምንም አዳርሷል። ምክንያቱ ደግሞ ሁለቱ ውሃዎች አባይና ቀይ ባህር ለኢትዮጵያ ሕልውናም ልዕልናም ናቸውና፣ ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ፣ ለኢትዮጵያ እድገትና ጥፋት መሠረት ናቸው። ወደብ ለአንድ ሀገር ኢኮኖሚ መሰረታዊ ጉዳይ ነው። በተለይ ሰፊ የህዝብ ቁጥርና እያደገ ያለ ኢኮኖሚ ላላቸው እንደ ኢትዮጵያ ላሉ ሀገራት ደግሞ አስፈላጊነቱ የደም ስር ያክል ነው። 169 ዓለም ሀገራት የተፈራረሙበትና እንደ አውሮፓያን አቆጣጠር በ1982 የወጣው የዓለም አቀፍ የባህር በር ህግ አንድ ሉዓላዊ ሀገር የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ ድረስ የመጠቀም መብት እንዳለው ይደነግጋል። ኢትዮጵያም እየጠየቀች ያለችው የባህር በር ጉዳይ ከዚህ ህግ ጋር የተሳሰረና የብሔራዊ ጥቅሟ አንድ አካል የሆነው ነው። አሁን ላይ በዓለም አቀፍ ህግ መሰረት የባህር በር ማግኘት ጥያቄ መልስ ማግኘት ይገባዋል የሚል ዓለም አቀፋዊና ቀጠናዊ ግንዛቤ እየተፈጠረ ይገኛል። ታፍኖ መቅረት፣ በሯ ተዘግቶባት መቆየት በቃኝ ያለችው ኢትዮጵያ ጉዳዩን ከጓዳ ወደ አደባባይ በወጣችበት ጊዜ የብዙዎችን ቀልብ ስቧል። ቁጭትንም ፈጥሯል። የትውልዱ ጥያቄም ሆኗል። ታላቅ አገር ሆነን ተጽዕኖ መፍጠር እንዳንችል ተፈጥሮ ያደለንን ጂኦፖለቲካዊ ቁመናችንን ለማደብዘዝና ኢትዮጵያን ለማዳከም ብዙ ተጥሯል፣ ብዙ ተሰርቷል። ኢትዮጵያ በሰላማዊ መንገድ የተፈጥሮ ሀብቷን የመጠቀምና የመልማት ፍላጎቷን ሳይሸራረፍ እንዲከበር የማድረግ ጉዳይ የሆነው የብሔራዊ ጥቅም ግን ሊያሰባስበን ግድ የሚልበት ጊዜ ላይ ነን። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት፣ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምንተወው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና ነው ብሔራዊ ጥቅም መከላከል። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት፣ በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው ለሀገር ነው የሚቆመው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሀውልት ነው። ለዚህ ነው ከግለሰብ ከቡድን ወይም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅምን የምንለው ብሔራዊ ጥቅምን የማስከበርና በዚያም የመጠቀም መብትን በሌሎች ሀገራት ይሁንታ ላይ ተመስርቶ በተራዘመ ድነት ውስጥ የሚቆይበት ጊዜ ማብቂያው አሁን ካልሆነ መቼ ሊሆን ይችላል? የኢትዮጵያ የባህር በር ጥያቄ ለቀጠናው ካለው ጂኦፖለቲካዊ ተፈላጊነትና አስተማማኝ ሰላምና ደህንነትን ከማረጋገጥ አኳያ ጊዜ የማይሰጠው የኢትዮጵያ የኅልውና ጉዳይ ሆኖ ቀጥሏል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ሕግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። መቶ ሃያ ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። በዘመናት ስልጣኔዋ ከጀግንነትና ካይደፈሬነት ታሪኳ ውጭ የሌላን ሀገር ሀቅ የማትነከውና የማይገባትን የማትጠይቀው ኢትዮጵያ የራሱ የነበረውን የባህር በር በሰላማዊ መንገድ መልሶ ለማግኘት ግን ለሀቋና ለክብሯ ሸብርካትልም። አባይን በጉባ ሰማይ ስር በብዙ ጫና በመገደብ ኦን ማድረግ የቻለችው ኢትዮጵያ የባሕር በር ባለቤትነትንም በተባበረ ክንድ በጋራ በማረጋገጥ ተጠቃሚነቷን ማረጋገጥ አለባት የሚሉ የትውልዱ የተባበረ ድምፅም አጀንዳውን ወደማይቀለበስበት ደረጃ አድርሶታል። እናም የባህር በር ስልጣኗ የተሰራበት ታላቅነቷ የተገነባበት ከአለም ሀገራት ጋር የተሳሰረችበት የራሷ የነበረና ማንነቷ በአለም ላይ ጎልቶ የታየበት ሀብቷ ነውና ሊገባት ግድ ይላል ለዚህም ነው ጉዳዩ ከፍታዊነት ተጠቃሚነት ባለፈ ለነገ የማይባል የህልውና ጉዳይ በመሆኑ ምላሽ ሊያገኝ ይገባል የሚሉ ድምፆች ከፍለው እየተደመጡ የሚገኙት ይህንን ከመንግስት እና ከፖለቲካ በላይ የሆነውን የብሔራዊ ጥቅምን ለማረጋገጥ ጉዳይ ለማሳካትም የሁሉንም የተባበረ ጥረት ይጠይቃል።